ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው። ተመልካቾቻችን መርጣችሁ አብራችሁን ስላላችሁ ደስ ይለናል። የቢዝነስ የዘገባ ሰዓታችሁ ላይ ነው የምንገኘው። መረጃዎቹን ከቤቴሌ ሞገስ የምንጋራ ነው የሚሆነው። ቤቴሌ መልካም ቆይታ ነው። ልጅ ናም ሰገናለሁ ሶሊያና እንደምን ዋላችሁ ተመልካቾቻችን፣ የሰዓት የቢዝነስ ዘገባችን ተጀምሯል። ከኛ ጋር ቆይታ አድርጉ። የኢትዮጵያ ንግድና ኢንቨስትመንት ተዋናዮች ለሀገራዊና ዓለም አቀፋዊ የንግድ ስርዓት ተወዳዳሪነት ራሳቸውን ማዘጋጀት እንደሚጠበቅባቸው የንግድና ገጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገለጹ። ሚኒስቴሩ የመንግስት የስራ ኃላፊዎች፣ አምባሳደሮችና ተጋባዥ እንግዶች በተገኙበት በአዲስ አበባ የኤግዚቢሽን ማዕከል የተዘጋጀውን የኢትዮ ቻምፐር ዓለም አቀፍ የንግድ ትርኢት መርቀው ከፍተዋል። ጌታቸው ገደፈው ተጨማሪ ዘገባ ነው። ኢትዮጵያን ይግዙ በሚል መሪ ሐሳብ የተዘጋጀው 14ተኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ከመጋቢት 4 እስከ መጋቢት 8 2017 ዓ ም ባሉት ተከታታይ ቀናት የሚቆይ ይሆናል። በዚሁ ጊዜ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ኢትዮጵያን አፍሪካዊ የብልጽግና ተምሳሌት ማድረግ የሚያስችሉ የፖሊሲ ማሻሻያ እርምጃዎች ተወስደዋል ብለዋል። የኢትዮጵያ የንግድና ዘርፍ ማኅበራት ምክር ቤቶችም ሀገራዊ የንግድና ኢንቨስትመንት ዕድሎችን ለማስፋት በሚደረገው ጥረት ኃላፊነታቸውን መወጣት እንደሚኖርባቸውም ገልጸዋል። ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ ያለመ የረጅም ጊዜ ፖሊሲና ስትራቴጂ በመዘርጋት ቀጣይነት ያለው እድገትን ማረጋገጥ፣ ምርታማነትንና ተወዳድነትን ማሻሻል፣ ተቋማዊ ለውጥ ማድረግ፣ የግሉ ዘርፍ በኢኮኖሚ እንዲጠናከር የሚያስችሉ ተግባራት በመከናወን ላይ ይገኛሉ። የንግድ ዘርፍ ማህበራት ምክር ቤቶች የግሉ ዘርፍ የጋራ ድምፅ በመሆን ዘርፉ በኢኮኖሚ ውስጥ የላቀ ሚናውን እንዲወጣ ለማስቻል እና የንግድና ኢንቨስትመንት ድሎችን ከማስፋት አንፃር ከፍተኛ ኃላፊነት እንዳለባቸው መረዳት ያስፈልጋል። የኢትዮጵያ ንግዙ ዓለም አቀፍ የንግድ ትርኢትም የንግዱን ማህበረሰብና ሸማቹን በማስተሳሰር ለሀገር የኢኮኖሚ እድገት መነቃቃት ከፍተኛ ጠቀሜታ እንዳለው ተናግረዋል። በሀገር በቀል የኢኮኖሚ ማሻሻያው የዋጋ ንረትን በመቆጣጠር ገበያውን ለውጭ ጅምላና ችርቻሮ አስመጭና ላኪዎች ክፍት በማድረግ ገበያ መር የውጭ ምንዛሬ ስርዓት ተግባራዊ መደረጉን አንስተዋል። የፖሊሲ ማሻሻያ እርምጃም የውጭ ንግድ ገቢን አሳድጓል ያሉት ሚኒስትሩ፣ በበጀት ዓመቱ ባለፉት ሰባት ወራት ለውጭ ገበያ ከቀረቡ ምርቶች ከ3.8 ቢሊዮን የአሜሪካን ዶላር በላይ ገቢ ተገኝተዋል ብለዋል። ለገቢ መገኘትም ወርቅ፣ ቡና፣ የቅባት እህሎች፣ ኤሌክትሪክና የቁም እንስሳት ንግድ የአንበሳውን ድርሻ እንደተወጡ አስረድተዋል። የፖሊሲ ማሻሻያዎች በመደረጋቸው ምክንያት ከወጪ ንግዳችን በዓመት ይገኝ የነበረ የውጭ ምንዛሪ ዘንድሮ በግማሽ ዓመት የላቀ ውጤት ማግኘት ችለናል። ባለፉት ሰባት ወራት ብቻ የተለያዩ ምርቶችን ለውጭ ገበያ በማቅረብ 3.84 ቢሊዮን የአሜሪካን ዶላር የውጭ ምንዛሪ ገቢ ማግኘት ችለናል። ይህ የቅዳችንን 146% ሲሆን ለገቢው መገኘት ወርቅ፣ ቡና፣ የቅባት እህሎች፣ ኤሌክትሪክና የቁም እንስሳት ከመቶ ፐርሰንት በላይ ውጤት አይቶባቸዋል። ለግሉ ዘርፍ አልሚዎች የሚደረገውን ድጋፍና ክትትል በማስቀጠል ቀጠናዊ አህጉራዊና ዓለም አቀፋዊ የልማት ዕድሎችን ለማሳደግ በትኩረት እየተሰራ እንደሚገኝም አስታውቀዋል። በአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራና የዓለም የንግድ ድርጅት አባልነትን ለመቀላቀል በሚደረገው ዝግጅት አምራቾች የንግድና የኢንቨስትመንት ተወዳዳሪነታቸውን ማሳደግ ይጠበቅባቸዋልም ብለዋል። የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ትግበራ የመጨረሻው ዝግጅት ምዕራፍ ላይ እንገኛለን። በሌላ በኩል የዓለም ንግድ ድርጅት አባልነትን ለመቀላቀል አምስተኛ የስራ ላይ ቡድን ስብሰባ ከጥቂት ቀናት በኋላ በሲሉ ዘምላንድ ጄኔቫ የምናካሄድ ይሆናል። እነዚህና መሰል ግንኙነቶች የሚያመጡትን ዕድሎች በሚገባ ለመጠቀም ከወዲሁ መዘጋጀት ይኖርባቸዋል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ሰብሰብ አባፊራ በኢትዮጵያ እድገት ላይ የመሪነት ሚና የሚጫወት የንግድና ኢንቨስትመንት ስርዓት እንዲፈጠር እየተሰራ ነው ብለዋል። ዓለም አቀፉ የንግድ ትርኢት የኢትዮጵያን ምርትና አገልግሎቶችን በማስተዋወቅ ለኢንዱስትሪ ልማት እድገት ለስራ ዕድል ፈጠራና የገበያ ትስስር ገንቢ ሚና እንደሚኖረው ገልጸዋል። ዛሬ የሚከፈተውና የኢትዮጵያን ይግዙ በሚል መሪ ቃል የሚካሄደው አስራተኛው ዓለም አቀፍ የንግድ ትርኢት የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ከኢፌዴሪ የንግድና የቀጠናዊ ትስስር ሚኒስቴር ጋር በመተባበር ያሰናዳው ሲሆን በንግድ ትርኢቱ የኢትዮጵያ ምርቶች፣ አገልግሎቶች፣ ግብዓቶች በማስተዋወቅ ለሀገራችን እንዳስጥል ልማት እድገት ለስራ ፈጠራና ለንግድ ሥራ መስፋፋት የሚያግዙ ቴክኖሎጂዎች የሚቀርቡበት እንዲሁም ከሁለት መቶ በላይ የሚሆኑ የውስጥ የሀገር ውስጥና የውጭ ኩባንያዎች መካከል የገበያ ትስስር የእውቀትና ና የልምድ ልውውጥ የሚደረግበት ነው። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከንግድና ቀጣናዊ ትስስር ሚኒስቴር ጋር ያዘጋጁት ዓለም አቀፍ የንግድ ትርኢት ላይ የሀገር ውስጥና የዓለም አቀፍ አምራቾች ምርትና አገልግሎታቸውን አቅርበዋል። ዓለም አቀፉ የንግድ ትርኢትም የኢትዮጵያን ምርትና አገልግሎቶች በማስተዋወቅ በኢንተርፕራይዞችና በዓለም አቀፍ የንግድ ተቋማት መካከል የአቻ ለአቻ የንግድ የምክክር መድረክ ይካሄዳል።